ይህ በብዙ ሺህ ሴቶች ላይ ከባድ የስነ ልቦና ቀውስ፣ ከስራ ማባረር እና ማህበራዊ ውርደት አስከትሏል። ብዙ ሰዎች ይህን ቴክኖሎጂ ባለማወቅ ገንዘባቸውን ይበላሉ፣ ሀብታቸውንም ሚያጣሉ፣ እንዲሁም ደግሞ ስነ ልቦናዊ ጉዳቶች ይደርሱባቸው። ሰላም፣ ዛሬ የምንማረው ዲፕ ፌክ የተባለውን ቴክኖሎጂ ነው። ይህ ቴክኖሎጂ የሰውን ፊት ድምፅና ንግግር በኤአይ በመጠቀም እውነተኛ መስሎ በምታይ መልኩ ሙሉ በሙሉ ሊለውጥ ይችላል። ብዙ ሰዎች ዲፕፌክ ለመዝናኛ ብቻ ነው ብለው ያስባሉ። እውነታው ግን በጣም አደገኛና ትርምስ ፈጣሪ መሳሪያ ሆኗል። አሁን ከፊት ለፊታችን ያሉ አደጋዎች በአለም ላይ የተከሰቱት አሳዛኝ ምሳሌዎችንም ጭምር በሰፊው እናያለን። እስከመጨረሻው ድረስ አብራችሁን ዲፕፌክ ማለት እንግዲህ ቅድም ለማውራት እንደሞከርኩኝ ስለ አንድ ሰው ጥልቅ የሆነ ውሸት ማስመሰል ማለት ነው። ምናልባት ንግግሮቹን፣ የከንፈር እንቅስቃሴዎቹን፣ እይታዎቹን፣ እያንዳንዱን ነገር ጥልቅ በሆነ በኩል በውሸት ማስመሰል ነው። ድፕፌክ ዛሬ በአለም ላይ ካሉ ትላልቅ የሳይበር ወንጀል መሳሪያዎች አንዱ ሆኗል። በተለይም በንግዱ ዓለም ላይ ከፍተኛ ጉዳት እያደረሰ ነው። ስለ አንድ ቮይስ እስካም ድንገራችሁ። ክስተቱ የተከሰተው በ2020 ላይ በዩናይትድ ኪንግደም የኃይል ኩባንያ ውስጥ ነው። የወንጀል ቡድኑ የኩባንያውን ዋና ስራ አስፈጻሚ ሲኦ ድምጽ በኤአይ ኮሪጆ ይደውላል። ጥሪው የተደረገለት ስራ አስካየጅ የሲኦ ድምፅ ከማምሰሉ የተነሳ ጥርጣሬ አልገባውም ነበር። ምን ተፈጠረ? በውሸት ድምፅ ስራ አስኪያጁ በአስቸኳይ 220 ሺ ዩሮ ከ10 ሚሊዮን ብር በላይ ወደ አንድ የውጭ አካውንት እንድላክ ታዘዘ። ገንዘቡ ከተላከ በኋላ ነው የተታለሉ መሆናቸውን የገባቸው። ይህ የሚያሳየው ዲፒፌክ የርቀት ስራ ስርዓት ባለበት ዘመን ትልቅ ክፍተት መፍጠሩን ነው። ስራ ባልደረባችን ወይንም አለቃችን ድምፅ ቢመስልም በአሁኑ ሰዓት በድምጽ ላይ ብቻ መታመን ትልቅ አደጋ ሊያመጣብን ይችላል። ሌላኛው ደግሞ ይህን ዲፕፌክ የተባለውን ቴክኖሎጂ በመጠቀም በውጭ ዓለም ላይ ባንኮችን ያጭበረብራሉ። ወንጀለኞች የማንነታችሁን መረጃ፣ ፎቶ፣ ድምፅ ካገኙ ፊታችሁንና ድምፃችሁን በመጠቀም የዲፕፌክ ቪዲዮ ይፈጥራሉ። ከዚያም ያንን ቪዲዮ በመጠቀም ባንኮች ላይ ወይንም የሞባይል አገልግሎት ሰጪ ድርጅቶች ላይ በስሙ አካውንት ሊከፍቱ ወይንም ብድር ሊጠይቁ ይችላሉ። አሁን ላይ ብዙ ባንኮች እና የፋይናንስ ተቋማት የሰውን ፊት በቪዲዮ የማረጋገጥ ስርዓት ወይም የባዮሜትሪክ ቬሪፊኬሽን እየተጠቀሙ ስለሆነ ዲፕፌክ እነዚህን ስርዓቶች በቀላሉ ሊያልፋቸው ይችላል። ይህ ቴክኖሎጂ እንደ ሀገር ትላልቅ የሆኑ በደሎችን ነው የሚፈጽመው። ፖለቲካዎችን ያተራምሳል፣ የሐሰት ዜናዎችን ያሰራጫል። ከፋይናንስ በተጨማሪ ዲፕፌክ የሀገራትን መረጋጋት የሚያናጋ እና በህዝብ ላይ መተማመን የሚሸረሽር ኃይል አለው። በ2018 የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ እጅግ አስደንጋጭ ንግግር ሲያደርጉ የሚያሳይ ቪዲዮ በኢንተርኔት ላይ ተለቅቆ ነበር። ቪዲዮ ሙሉ በሙሉ ዲፕፌክ የነበረ ሲሆን የቴክኖሎጂውን አቅም ለዓለም ለማሳየት የተሰራ ነበር። ምን ተፈጠረ ግን? ምንም እንኳን ወዲያውኑ ውሸት መሆኑ ብታወቅም በፍጥነት የመሰራጨት አቅሙ ለብዙ ሰዎች ጥርጣሬ ፈጥሮ ነበር። የአንድ አገር መሪ ያልተናገረውን ተናገረ ብሎ ማመን የህዝብን ቁጣ ቀስቅሶ ትልቅ ቀውስ ሊፈጠር ይችላል። እንዲሁም ደግሞ ይህ ቴክኖሎጂ በምርጫ ወቅቶች ላይ በምርጫ ዋዜማ ላይ የአንድ ተፎካካሪ ፓርቲ መሪ ጉድለት ያለበት ወይም ህገወጥ ነገር ሲያደርግ የሚያሳይ ቪዲዮ ፈጥሮ በስፋት ይለቀቃል። ይህ ከውጭ ዓለም በጣም የተለመደ ነገር ነው። መሪዎችን ማንቋሸሽ፣ ተፎካካሪዎችን እያንቋሸሹ ቪዲዮ ክሬት እያደረጉ መልቀቅ በጣም የተለመደ ነገር ነው። ይህ ቪዲዮ እውነተኛ መሆኑን ለማጣራት ጊዜ ሳይኖር የምርጫውን ውጤት ሙሉ በሙሉ ሊቀይረው ይችላል። ሰዎች አንድን ነገር ሲያዩት ማየት ማመን ነው ብሎ ያስባሉ። ይህ ደግሞ በሀሰተኛ መረጃ ዲስኢንፎርሜሽን ላይ እምነት በመጣል የህዝብን ውሳኔ በአጭር ጊዜ ውስጥ የመቀየር አቅም አለ። ሌላኛው ከዚህ ቴክኖሎጂ በጣም ከሚያስጠላው ነገር የሰዎችን ህይወት ሙሉ በሙሉ ሊያበላሽ ይችላል። ከቅርብ ጊዜ ወዲህ በሀገራችንም በጣም እየተለመደ መጥቷል። እንደዚህ አይነት ነገር የሰዎችን የራቁት ቪዲዮ በመልቀቅ ድምፃቸውን በማስመሰል ትላልቅ የሆኑ ገንዘቦችን መጠየቅ፣ ማስፈራረት እንደዚያን ነገር በጣም እየተለመደ መጥቷል። ከሁሉም በላይ የሰውን ህይወት የሚያበላሸው እና ከባድ የስነ ልቦና ጉዳት የሚያደርሰው የዲፒፌክ አጠቃቀም በግል ሰዎች ላይ የሚፈጽመው ነው። ያለ ፈቃድ ወሲባዊ የሆኑ ቪዲዮዎችን መልቀቅ ይችላል። ይሄ ቴክኖሎጂ የዲፒፌክ ቴክኖሎጂ በብዛት ጥቅም ላይ የዋለው እና አሁንም እየዋለ ያለው የሴቶችን ፊት በወሲባይ ቪዲዮ ላይ በመለወጥ ነው። ይህን የሚያደርጉት ሴቶችን ለማዋረድ፣ ለመበቀል፣ ወይንም ከነሱ ገንዘብ ለመጠየቅ ነው። ይህ በብዙ ሺህ ሴቶች ላይ ከባድ የስነ ልቦና ቀውስ ውስጥ፣ ከስራ መባረርና ማህበራዊ ውርደት አስከትሏል። ይህ ድርጊት በብዙ ዓለም ላይ በብዙ ሀገራት ላይ ህገ ወጥ ወንጀል ተብሎ ይታያል። እንግዲህ ከቅርብ ጊዜ ወዲህ በሀገራችን ላይ እንደዚህ አይነት ቪዲዮች በጣም እየተበራከቱ መጥቷል። ክሬት እየተደረጉ በታዋቂ ሰዎች ፊት በመጠቀም እና ከመንገምታቸው ሰዎች ፊታቸውን በመውሰድ እንደዚህ አይነት ነገሮች ክሬት እየተደረጉ ይገኛል። አንድ ሰው ከሌላ ጋር በተጣላ ጊዜ የቂሙን መወጫ ለማድረግ ያንን ሰው ያላደረገውን ነገር ሲያደርግ የሚያሳይ ቪዲዮ በመስራት ሊያስፈራራ ወይንም ሊያዋርድ ይችላል። ለምሳሌ አንድ ሰው ሌላውን ሰው ሲያጠቃ ወይንም ሲሰርቅ የሚያሳይ ውሸት ቪዲዮዎች፣ ከላይ እንዳልኳቸው ወሲባዊ አይነት ቪዲዮዎችን በመስራት አንድን ሰው ቅም መወጣጫ ሊያደርግ ይችላል። ይህ አይነቱ ጥቃት የአንድን ሰው መልካም ስም ሙሉ በሙሉ የሚያጠፋ ነው። ብዙ ጊዜ ዲፕፌክ የተፈጠረበት ቪዲዮ ውሸት መሆኑ አረጋግጦ ለማስወገድ ብዙ ጊዜና ገንዘብ ይጠይቃል። ዲፕፌክ ከጥሩ ጎኖቹ በተጨማሪ ብዙ መጥፎ ጎኖች አሉት። አንድ ቪዲዮ በጣም አስደንጋጭ ከሆነ ወይንም ስሜታችሁን የሚነካ ከሆነ ወዲያውኑ ከማመንና ከማጋራታችሁ በፊት መጠራጠር አለባችሁ። ቪዲዮውን ያወጣው ኦፊሴላዊ እና ታማኝ የዜና ማሰራጫ ወይም ግለሰብ መሆኑን በደንብ አድርጋችሁ ማረጋገጥ አለባቸው። የሰውየው የአይን ያልተለመደ እንቅስቃሴ ካደረገ የፊት ላይ የብርሃንና ጥላ ውህደት የተዛባ ከሆነ፣ ወይም ድምጽ ከተናጋሪው ጋር የማይገጥም ከሆነ ድፕፌክ ሊሆን ስለሚችል መጠራጠር አለባቸው። ድፕፌክ እውነትን እውነትንና ውሸትን የሚያደነጋግር አዲስ የዲጂታል ዓለም ጦርነት ነው። ሁላችንም የዲጂታል ዓለም ዜጎች እንደመሆናችን መጠን እውነትን የማጣራት ኃላፊነት አለብን። ስለተከታተላችሁኝ አመሰግናለሁ። ይህ ጠቃሚ መረጃ ለሌሎች ሼር በማድረግ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኮሜንት ላይ ሀሳባችሁን አስቀምጡልኝ። በሌላ ቪዲዮ እንገናኛለን።